አለሽ። መቼ ነው የመጣሽ? ምንም፣ እኔ ምንም አልሆንኩም። አቤል፣ ቆይ ምን ሆነህ ነው? እሺ። መቼ ነው የመጣሽው? ቆይ አሁን እኮ አቤል ስለ ደከመ ሳልቀሰቀስታኛው ጨናነቅሽ። እኔ ራሴ ተጨነቅ ያስጨነኩሽ ኩ ችግር የለውም። እንደውም አቤል ዛሬ ስለሚወጣ በደምብ ይፈልገዋለን። እሺ ሊወጣ ነው? አዎ፣ የማስተካክለው ነገር አለ አብረን ይፈልገዋለን። እሺ፣ አሁን ተረጋጋ። ርብቃ በሚያሳዝን ሁኔታ በእገታ ላይ ትገኛለች። ይሁም እንግዲህ የርብቃን እገታ ያቀነባበረውም ወዳጅ መስሎ ወደ ቤታቸው የተከሰተው እራሱ እዩኤል ነበረ። እዩኤል ያንን ወረቀት ካላገኘው ሕይወቴ ከንቱ ይቀራል በማለት አሁን አቤልንና ርብቃን እየቀረባቸው በመምጣትም የሁለቱን ሚስጥር በደንብ ጠንቅቆ እያወቅ መጥቷል። በተለይ ይህንን ሰነድ ደግሞ ለማግኘት ጥሩ አመች ሁኔታም ፈጥሮለታል። በስከ መጨረሻም ርብቃን እንደምንም አባብሎ ወረቀቱን ካገኘ በኋላ እንድትታገትም አድርጓታል። ምክንያቱም ሁኔታዎችን እስከሚመቻችለን ድረስ ከአቤል ጋር እንዳትገናኝም ጥረት አድርጓል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ ብያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ርብቃ ክፍል አስራ ዘጠኝን እንመለከታለን። በባለፈው ክፍል ርብቃ በተኛችበት በትራስ ማሚቴ እያፈነቻት ነበር። በእርግጥ ይህ ትዕይንት ለአቤል ሕልም ሆኖ ታይቶት ነበረ። ሆኖም ከእንቅልፉ በመነሳት ርብቃ ደህና ነሽ እንዴ እያለም በጣም ከባድ ቅዥት እንዳቃዠውና በውኑ ዓለምም ማሚቴ ምናልባትም በርብቃ ላይ ከባድ ውሳኔ እየወሰነች መስሎም ስለታየው፣ ሆኖም በድንጋጤ ነበረ ስለ ርብቃ ደህንነት ሲጠይቅ የነበረው። ማሚቴም ከአጠራራቸው ጀምሮ ሁሉ ነገራቸው ተቀይሯል። አሁን ላይ ርብቃ ማለታቸውን ትተው ያቺ በማለት በጣም በሚያሳዘን ሁኔታ እያመነጫጭቋትና ለዓይናቸው እንኳን ጠልተዋት ርብቃን ከቤታቸው እስከሚያስወጡ ድረስ በጣም ተጣድፈዋል። በተቃራኒው አቤል ርብቃ ቀስ በቀስ ወደ ህይወቱ ስለመጣችና አሁን ፍቅረኛው መሆን ስለቻለች በጣም ደስተኛ እንደሆነ ለኢዩኤል እየገለጸለት ነው። እዩኤልም ይህን ደስታ ማጣጣም እንዲችል መልካምኞቱን ገልጾለታል። ሆኖም መቲን እንዴት አደረካት በማለት ነበረ ከመቲ ጋር እያሴሩ በአቤል ላይ ስንት ነገር እንደማያደርጉ ሁሉ ከመታሰቢያ ጋር ምንም አይነት ንግግር እንደሌላቸው አድርጎም ለአቤል እየጠየቀው ነበር። አቤል የመታሰቢያ ነገር ከልቤ ወጥቶልኛል ምክንያቱም በአይኔ በብረቱ ነው ስትጀናጀንብኝ ያየዋት። የሚያስገርመው ነገር ቢኖር ግን ምን ያህል እየቀለደችብኝና እያሾፈችብኝ ትቀጥል ነበረ። ለማንኛውም ከእሷ ጋር ያለኝ ግንኙነት ሙሉ በሙሉ ተቋርጧል በማለት ለኢዩኤል ይነግረዋል። ኢዩኤል በመጀመሪያ ሰክሮሳልና እንደዛ ከርብቃ ጋር አድሮ የእርግዝና መከላከያ መድኃኒት እንድትወስድ ሲያስገድዳት እንዳልነበረ አሁን ላይ ርብቃ አንድ ሀሳብ ልንገርሽ ይላታል። እርሷም ለመስማት እየጓጓች ምንድን ነው አለችው። እኔ ሰርግ አልፈልግም፣ ለምን ዝም ብለን አነስ ያለች ትውውቅ አድርገን ልጆቻችንን አንወልድን በማለት ጥያቄ ያቀርብላታል። ርብቃ ምን ጉለጅልኝ የሚል ጥያቄ ሲነሳላት በሆዷ ያለውን ጽንስ እያሰበች በጣም ደስ ብሏታል። ምክንያቱም ይህ ነገር አሳብ ሆኗታልና ያኔ የእርግዝና መከላከያ እንድትወስድ የተሰጣትን መድኃኒት በድብቅ ጥላ ነገር ግን አሁን ላይ እርግዝናዋን ደብቃም እየኖረች እንደሆነ ሁላችንም የምናውቀው ታሪክ ነው። ታዲያ አሁን እኮ ተፈጥሯል የሚል ንግግርም ለአቤል መልሳለታለች። አቤል በመደናገጥ ምን ለማለት ፈልገች ነው በማለት ርብቃን ጠይቋታል። ርብቃም አይ ምንም አልተፈጠረም፣ ለማንኛውም ግን ልጅ ለመውለድ ጊዜ ያስፈልገናልና መረጋጋት ይኖርብናል የሚል ምላሽም ለአቤል ሰጥተዋለች። አቤልም ለምን ወልደን ደስታችን ሙሉ አናደርገውም? እናንች እንደው እንዋደዳለን ልጅ ቢመጣ ምን የሚጎድልብን ነገር አለ በማለትም እየመለሰላት ነበር። ሌላው ነገር የአቤል እናትና አቤል አሁን ላይ መነጋገር ካቆሙ ዋላ ድር ብለዋል። ምክንያቱም ርብቃን ምንም ነገር ስትናገራት ማየት አልፈልግም፣ የኔና የእሷ ፍቅር መሀል ጣልቃት ትግቢ ብለዋታል። ወይዘሮ አልማዝ ግን ትናንትና ለመጣስገረድ እኔን እንደዚህ ፊት አዞርክብኝ። በል ከዚህ በኋላ እናት የሳትውን ሞግዚቴ ናት ብለህ ማስተዋወቅ ትችላለህ፣ የሚል ክፉኛ የሆነ ንግግር ተናግሮት ስለነበረ አሁን በዛ ምክንያት ተቀያይመው ምንም መነጋገር አይፈልጉም። ም ከዩኤል ጋር ስለ አቤል ጉዳይ አንስተው ማውራት ጀምረዋል። ሆኖም የአቤልን ነገር አታንሳብኝ፣ እንደውም አቤል የሚባል ልጅ አላውቅም እስከ ማለት ደረጃ ደርሰዋል። ኢዩኤልም ምን ነው ማሚቴ በዚህ ልክ የተቀየርሽው ምን ሆነሽ ነው? እያለም ከስር መሰረቱ ለማወቅ የፈለገውን ጥያቄ እያነሳላቸው ነበረ። ሚቴም የእኔና የሱ ጉዳይ አክትሞለታል በማለት ይመልሱለታል። አሁን ከዩኤል ጋር ወዳጅ በመምሰልም ለርብቃ እየተሰጣትን ወረቀት ሰርቆ እንዲሰጣቸውም ጠይቀውታል። ሆኖም የወረቀቱን ጉዳይ እያሰብኩበት ነው ጊዜ ስጪማ ሚቴ በማለትም ቃል ገብቶላታል። በሌላ በኩል ሰራተኛዋ ወደ መጣችበት እንድትመለስ አስመሴ በተባለችው መሰረት የተሰበሰቡበት ኔና ደሞዝ ሽን ያዥና ወደ መጣሽበት ተመለሽ፣ እቺ ርብቃ የሚሏት እያለች፣ አንቺ እዚህ ቤት መቆየት የለብሽም በማለትም ማሚ እያሰቡትን ተንኮል እየተናገሩ ነበረ። አቤል ለምን ርብቃ ኮ ሚስቴ እንጂ ሰራተኛ አይደለችም፣ እሷ ለምን ትሄዳለች? ሰራተኛ እኮ ለቤታችን ያስፈልገናል በማለት ለማሚቴ እየነግራቸው ሳለ አሚቴም የሚከፍለው ደሞዝ የለኝም ና ያቺ በመጀመሪያ ያመጣናት ገረዳችን እሷ ትሰራዋለች በማለት ርብቃን የቤታቸው ሰራተኛ ሆና መቀጠል እንዳለባትም እየተናገሩ ነበረ። አቤል በጣም እጅግ ምርር ብሎና ተናዶ ነበረ ሲናገር የነበረው ሆኖም ለትንሽ ጊዜ ትጠብቀን በማለት ከዛ በኋላ ግን አዜ ቦታ የቤት ሰራተኛ ሆና የምትቀጥለው ርብቃ እንደሆነችም ምርር ብለው በጣም ተናደውም እየተናገሩ ነበር። በሌላ በኩል አሐዚብ የሰማችውን በሙሉ ለመታሰቢያ ስልክ በመደወል እያንዳንዱ መረጃዎች እያስተላለፈች ነው። የርብቃን እርግዝና ሴት ይሆን ወንድ ጾታውን አላውኩም እንጂ እሷስ ነፍሰ ጡር ናት። ርብቃ ነፍሰ ጡር ከሆነች ወዲህ ደግሞ ቤቱ የትርምስ ቀጠና ሆኗል። ማሚቴ የፊቷን ዞር አባታለች። ርብቃ በጣም እየተናደደች ነው በማለት እያንዳንዱ መረጃዎች ለመታሰቢያ እየነገረቻት ነው። ታሰቢያን፣ በርብቃ አርግዝና በጣም ነበሬ እየተናደደችው። ታዲያ እንዲህ ስልክ እያወራች ሳለ ማሚቴ ከወደ ውጭ ትመጣለች። ከማንጋ እያወራች ነው በማለትም ጠየቀቻት። ከእህቷ ጋር እያወራች እንደሆነም አዜም ነገረቻት። እህት አለች እንዴ አለቻት፣ አሁን አለኝ። እናም በባለፈው እየተጫወት ሲሆን ትወና አሁንም በደንብ ተጫወች፣ በባለፈው ግን በጣም አኩርተሽኛል በማለት ሚቴ ላሰቡት ተንኮል ምቹ እንደሆነችላቸውና ቀጣይም በርብቃ ላይ ብዙ ተንኮሎችን ልትሰራላቸው እንደምትችልም ቃል አስገብተዋታል። ለዚህ ደግሞ ተጨማሪ ደሞዝ ሊከፍሏት እንደሚችሉም ነግረዋታል። አዜብ ይሄማ በጣም ጥሩ አጋጣሚ ነው እየል በአንድ በኩል ይከፍለኛል፣ በአንድ በኩል በቤት ሰራተኝነት ገቢ ያገኛለሁ፣ ቀጥሎ ከማሚቴ እያለችም በሶስት በኩል ደሞዝ እንደምታገኝ መቀባጠር ጀምራለች። ምን ማለትሽ ነው በማለት እማሚቴም ጠየቀቻት አይ ወዲህ ነው በማለት አሁንም በተለመደው በአራዳ ቋንቋዎቿም እየተናገረች ነበረ ኢዩኤል በኩል ግን የሚፈለገውን ውጤት እያመጣችለት ስላልሆነ በጣም እየተናደደባት ነው እዚህ ቤት የመጣሹ ለስራ ነበረ አንቺ ግን ሆድሽን ብቻ ነው ስታስብ በጣም እየሰደባት ነበር ኢዩኤልም የርብቃ ወዳጅ በመምሰል እያንዳንዱ መረጃዎችን ከርብቃ እየሰማ ቆይቷል ማለትም በተለይ የእርግዝናዋን እንዲሁም ደግሞ እሷ እንደተሰጠና እንዳስቀመጠችውም ያውቃል። በርግጥ ርብቃ በወቅቱ ሚስጥር ነው ለማንም እንዳትናገር ማሚቴ ለማንም እንዳትናገሪ በማለት አስጠንቅቃኛለች እያለችም እያንዳንዱ በውስጧ ያለውን ሚስጥራዊ በማለትና ዘመድ መስሎ እየቀረባትን ኢዩኤልን ሁሉንም ነገር ታጋራው ነበር። ዛሬ ላይ ግን ይህንን ደካማ ጎኗን በመጠቀም ኢዩኤል እጇ የገባውን መረጃ ለመንጠቅም ዳርዳር እያለ ነው። ታዲያ ዛሬ ላይ ያንን ወረቀት ማግኘት ባለመቻሉ ሕይወቱ ምስቅልቅል እንዳለም ይገልጽላታል። አቤ ልምጣና ተመካክረን እንሰጠዋለን። ምንም ችግር የለውም። በዚህ ወረቀት ያንተ ሕይወት የሚስተካከል ከሆነ እኔም አውጥቼ ልሰጥ ፍቃደኛ ነኝ፣ በማለት ርብቃ በየዋህነት ገልጻለታለች። ታዲያ ይህንን ለማሳካት አቬል ወዲያውኑ መጥቶ ስለተቀላቀላቸውም አልቻሉም ነበረ። አዜብን በበኩሏ በተፈጠረው ነገር እጅግ በጣም አዝናለው። ማርገዝሽ ደስ ቢለኝ ማሚቴ ግን እንዲህ ስትለዋወጥብሽና ስታመነጫጭብሽ ሳይ በጣም አዘንኩኝ። ምንድን ነው የሆነችው? በማለትም ስለ ማሚቴ ጸባይ ለማጣራት ሞክራለች። ርብቃ አይ ማሚቴ ምናልባትም አንዳንድ በራሷ የምትናደድባቸው ነገሮች ሊኖሩ ይችላሉ እንግዲህ የኖ ብሎ መፍረድ አይቻልም። ብላለች ይ ካዚብ ጋር አውርቶ ወደ መኝታ ክፍሏ አምርታለች። ማሚቴ እየሮጦች በመምጣትም የትናት ርብቃ እያለች እየጠየቀች ነበረ። ርብቃ ወደ የትኛው ክፍል ወስደው እንዳግቷት ባይታወቅም እርሷ ግን በእገታ ላይ ሆና እባካችሁ ልቀቁኝ እያለችም ትማጸናለች። ከአጠገቧ ምንም አይነት ሰው የለም ከጨለማ ቤት በስተቀር ብቻ። ርብቃ በህልማ ይሆን በሆኗ የባለፈውን በጣም አስደንጋጭ ክስተት ህልሙ አሁኑ ተመልክተናል። ዛሬስ ምናልባትም ማሚቴ ወይስ ኢዩኤል ርብቃ ላይ እርምጃ የወሰዱት ማን እንደሆነ ባይታወቅም፣ ርብቃ ግን ጨለማ ቤት ሆና የሰው ያለሽ እያለች ትገኛለች። ርብቃን ማን ደርሶ ያተርፋት ይሆን? አብረን በሚቀጥለው ክፍል የምንከታተል ይሆናል። ለዛሬ እርብቃ ክፍል 19 ይህንን ይመስል ነበር። በቀጣይ ቪዲዮ ጅላችሁ እስከምከሰት ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ባይ ባይ።